ሰላም እንዴናችሁ? ዛሬ ሎኬሽን እንዴት እንደምትልኩ ላሳያችሁ። በመጀመሪያ ግን ፕሌስ ቪዲዮም በላይክ ጀምሮ ላይክ አድርጉልኝ፣ ላይክ ለኔ ስለሚጠቅመኝ ላይክ አድርጉልኝ ፕሊስ። ሻ ወደ ዋትስአፓችን ላይ እንገባለን። በመጀመሪያ ግን ሎኬሽን የሚለው ማብራት አለበት። ኦኬ፣ አሁን ሎኬሽን ማላክ ስትፈልጉ ዝች ጋር በቀይ አከብላችኋለሁ እሷ ጋር ትጫናላችሁ፣ ከታች በቀኝ በኩል ከካሜራው ጎን ማለት ነው። ከዛ ሎኬሽን የሚል ይመጣላችኋል። ሱላ ትገባላችሁ። አሁን እንደምታዩት ሎኬሽን የሚለው ስላልበራ ሾ ሎኬሽን ሴቲንግ የሚል ነው የሚመጣላችሁ። ኦኬ የምትለውን በቀኝ በኩል እሷን ተጭናችሁ ይህንን ታበሩታላችሁ ማለት ነው። ይህ ካልበራ ሎኬሽኑን አያመጣላችሁም። ሰው ይሄ መብራት አለበት። እሺ፣ አሁን ትንሽ ሰከንዶች ትጠብቁታላችሁ በትክክል ሎኬሽናችሁን እስኪያወጣላችሁ ድረስ ማለት ነው። እዚጋ ሁለት ነገር ነው የሚያመጣላችሁ። የሁለት አይነት አላላክ ነው ያለው። የመጀመሪያው ሼር ሊቭ ሎኬሽን የሚለው ይሄ በቀይ ያከበብኩበት እሱን ከሆነ የምትልቁት ይሄ ተንቀሳቃሽ ነው። በሄዳችሁበት ቦታ ከቤት ብትወጡ የምትንቀሳቀሱም አላችሁበት ቦታ መንጣት ይችላል። ለ15 ደቂቃ፣ ለአንድ ሰዓት፣ ለ8 ሰዓት ማድረግ ትችላላችሁ። እና ይሄ ተንቀሳቃሽ ሎኬሽን ነው ማለት ነው። የትም ብትሄዱ እዛ ድረስ መንጣት ይችላል። ከዛ ከፈልጋችሁ ይሄን ከሆነ የምትልኩት ትልካላችሁ ማለት ነው። ከዛ በኋላ ዲሌት ማረግ ትችላላችሁ፣ ወይም ደግሞ ስቶፕ ማረግ ትችላላችሁ ማለት ነው። ኦኬ፣ እሻም ሁለተኛውን ላሳያችሁ። አሁንም እዛው ሎኬሽን የሚለው ላይ ትገባላችሁ። አሁንም ቅድም እንደነገርኳችሁ ትንሽ ተረጋግታችሁ፣ ይቺ ሰማያዊዋ እስከምትወጣ ድረስ ያላችሁበት ቦታ እስከሚወጣ ድረስ ትንሽ ሰከንዶችን ጠብቃችሁ ከዛ ሁለተኛ ላይ ያለውን ተጭናችሁ ስትልኩ ደግሞ ይሄ ለምሳሌ የቤታችሁ ሎኬሽን ከሆነ የሱቃችሁን ሎኬሽን ከሆነ ያላችሁበትን ቦታ ነው የሚልከው ማለት ነው። እና ለምሳሌ የአንድ ቦታ ሎኬሽን ከሆነ መላክ የምትፈልጉት ማለት ነው እና ይህንን ትልካላችሁ፣ እዛው ቤታችሁ ድረስ ይመጣል ማለት ነው። እና ይህን ይመስላል ሎኬሽን አላላክ፣ በጣም ቀላል ነው። እና ፕሊስ፣ ቅድም መጀመሪያ እንደነገርኳችሁ ላይክ አድርጉልኝ እና በኢንሻአላ ሌላ ጊዜ በሌላ ትምህርት እመጣለሁ።